ወይዘሪት ሜላት ከእናቷ ጋር ተጣሉ። ይቺ ልጅማ የኔ ልጅ ናት። ምን ሆነሽ ነው እንዴ ሜሉ? ኧረ ተያንቺ ሴትዮ ተይ፣ አሁንስ ይሄን መቸኮልሽን ተይ ብዬሻለሁ ብትላትም እንኳ እማዬ፣ እኔ ከልጆች ጋር የተጣላሁት ይበቃኛል ስለዚህ በዚህ ነገር እባክሽን ዝም በይም ብላ ትታወጣች። በልጇ የተነሳ በሀንዬ የተነሳ ተጣላች። ጆሮ ጆሮ እና ሀንዬ ፉንቃ ፉንቃ እያጫወታቸው ነው። በጣም ናፍቀኸኛል። በእርግጥ እዚህ አድር ነበረ፣ ነገር ግን አንተ ትናፍቀኛለህ ስትለው ምን አላ ቃለ ጆሮ እኔ እኮ አባዬ እናኔ አሁን አባዬ ሕክምናውን ጨርሶ ወደ ደሴ ሲሄድ በጣም እያሳሰበኝ ነው። እንዴ ለምንድን ነው የሚያሳስብሽ ደግሞ ይዳን እንጂ። ማለቴ አንተን ትተን ስንሄድ በጣም እንደምትናፍቀኝ አውቃለሁ ስትለው፣ ከዛ ጆሮ በደስታ ፍንድቅድቅ አለ። ሀንዬና ጆሮ አንድ አንድ እያሉ ነው አቶ ኖላዊ በጣም አሳስቦታል፣ የሀንዬ ነገር። አረ ሀንዬ ምን ሆነሽ ነው? እስኪ ነገርኝ የሆንሽውን ቢላት፣ እንኳ እኔ በፍጹም አባዬ ምንም አልሆንኩም። ደግሞ እንደዚህ አይነት ነገር አትጠይቀኝ ብዬ የለ። እንደ ልጅ የምን ላድርግ ታዲያ ፊትሽ እንደዚ ልወጡጥ ብሎ እያሉ ማሰብ ጀመሩ። ሰላምዬና አያቷ፣ ወይኔ ጭራሽ እኮ እህትና እህት ነው እንጂ የሚመስሉት። ጭራሽ አያቴም አትልም በስሟ ነው የምትጠራት እና እኔ ምልሽ አያቴ በቃ አንቺ ምንም አትቀየሪም አይደል? አለቻት በስሜ ብጠሪኝ አይሻልም ሰላምዬ ብላ እርግብን እሩ ማገኘቻት አገኘቻትና እኔ ምልሽ ቆይ አንቺ ደግሞ እዝ ምን ትሰሪያለሽ? አለቻት እንዴ ማለት አያቴችናት ብላ ስትል አዎ፣ ስለምን አያት ነው? አሁንስ ሜላት በጣም ጠገበች አለች እንዴም አየ ለምንድን ነው አያቴ እንዴ! ጭራሽ ሰራተኛ ብላ ብላ ይችናት ልጅ ባይቱ አይደለም ብላ ብላ እዚህ መጫወት ጀመረች አይደል? ሶፋ ላይ አረ፣ እንደዚ አይደለም። እና ምንድን ነው እኔ ሀሴት ነኝ፣ ያችኛይቱ ደግሞ ሀና ሰራተኛችን ናት። ልጅ ነኝ ብላ የመጣችው ምን? አዎ እናንተ ሰው፣ አረ ግራ አታጋቡኝ። አሁንስ በጣም ግራ ተጋባሁ። አይ አያቴ፣ እንግዲህ ግራ አትጋቢ። እኔ ሀሴት ነኝ ብላ ስትል በጣም ደነገጠችና የሜላት እናት ሄዳ ቁጭ አለች። ከዛ ወደኋላ ኋላ ወደ ትዝታው ተመለሰችና ያኔ አያቷን በጣም የምትወድ ልጅ ነበረች። እናም ዝም ብላ ቁጭ ብላ እየጠበቀች ሀንዬ በሰዓቱ። ከዛ አያቷ መጣች። ከዛም እርግብዬ፣ ቆይ እኔ ምልሽ ግን አንቺ እስኪ በስነ ስርዓት አስረጅኝ ብላ ስትል እንግዲህ እንደነገርኩሽ ነው አያቴ። በቃ ቅድም ባስቀይ በተናገርኩሽ ነገር በጣም ይቅርታ አለቻት። አረ፣ ምንም ችግር የለውም ማለት የይቅርታ ልብ ካለሽ ብላ ስትላት፣ ይቅርታ እኮ ትልቅነት ነው። ደግሞም ስላልሺ ነገር ጧት ማታ ከማብሰለስል ብተወው አይሻልም? ያው እማይሳሳት የለም። እስኪ ንገሪኝ ከእናትና ከአያት ወይም ከአባት ማን ነው ውስጥ የሚያውቀው ስለ ልጁ ማንነት? ስትል እንዴ እሱማ ማን እንዴናት? አለች። አየሽ አያቴ እናቴ በጣም አምናኛለች፣ እኔም ልጇ እንደሆንኩኝ ውስጧ አነግሯታል። አንቺና አባዬ ግን በፍጹም ልትቀበሉኝ አልቻላችሁም፣ ብላ ስትል እንደዛ ከሆነማ ይቅርታ አድርጌልኛ፣ አለቻት። እሺ ይቅርታ አድርጌልሻለሁ ብላ ስትል ከዛ በቃ አሁን ሀሴት መሰልችኝ ማለት ምክንያቱም ሀሴት በጣም የዋህና ሚስኪን ልጅ ነበረች፣ እና ብላ አይ አያቴ እንግዲህ ችግር የለውም ለማንኛውም የተፈጠረው ነገር ይሄ ነው በማለት መለሰችላት። እውነት ለመናገር ማዘሯን ቢሆን መጀመሪያ ልክ እንደ አቶ መስፍን ሀንዬን ተቀብለዋታል። በሌላ በኩል ሀንዬ ክችን ምግብ እየሰራች እርግን መጣችና ሀንዬ ዝም ብላ ትሰቃለች ጭራሽ በገዛ ቤቴ መሳቅ ጀመርሽ? አለቻት። አረ በፍጹም እኔ አልሳኩም፣ ነገር ግን አያቴ ያለችሽን ሀን ሰላም ነግራኝ በጣም ነው የሳኩት። ማለት ታቂያለሽ፣ አባዬና አያቴ እኮ እኔን አምነውኛል። አንቺ እኮ አንድ እማዬ ብቻ ናት፣ እና ከእናት በላይ ማን አለ? አይ በፍጹም ስለዚህ እማዬም ቢሆን በሆነ ነገር ስለተናደደችብኝ እንጂ እና ደግሞ አስራ ስድስት ዓመት ሙሉ ስለጠበቀች ከዛም አልፎ እስከ ዛሬ ዝቤቱኝ ምንም ነገር ስላልተነገርኩ ነው እንጂ በትክክል እማየም ትቀበለኛለች በማለት መለሰችላት። አንቺ ልጅ በቃ እኔን ታሳብጅኛለሽ አይደል ብላ ተነስታ ሄደ። ሰላም ውድ እና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። በስተ መጨረሻ እንግዲህ ወይዘሪት ሜላት ሀንዬ ጋ መጣችና መጣች እና እኔ ምልሽ አለቻት። ወይ እህትዬ፣ ቆይ አሁን ምን እየሰራሽ ነው እንዴ? ምግብ ነዋ፣ ያው ለርሰው እናት አይ፣ እናቴ እንተዘምኛለሽ፣ አንቺ ስራሽን በስነ ስርአት አሰሪም እንዴ? አለቻት። እንዴ እህትዬ፣ ምን አደረግኩኝ? ቆይ ልጆች ሰርተውን አያበሉኝ? ስለዚህ አንቺ የት ነበርሽ? አባዬ እኮ ታሞቤ ነው ምን አንቺ በቃ ኮተትሽ አያልቅም አይደለም ሲቀጥል ደግሞ እሽትይ በጣም ይቅርታ ትሰሚኛለሽ ከነ ይቅርታሽ ገደል ብትገቢ ደስ ነው የሚለኝ ስለዚህ አሁን እሱን ተይና እናቴ ጨውና በርበሬ ስለማትወድ መጥነሽ ስሪላት ግን ዶክተሩ ለምንድነው የፈለገኝ አለች ማለት አይ ዛሬ ጧት ደውሎ እፈልግሻለሁ ብሏለኝ እና አሁንማ አልሄድ ነበር ምን እስኪ ንገርኝ ለምን እንደፈለገሽ ለምን እንደፈለገኝ ታውቂያለሽ? አረ በፍጹም አላውቅም ብላ ከዛ በሩን ግም አድርጋው ሄደች። የወይዘሪት ሜላት ነገር በጣም አሳሳቢ ሁኔታ ላይ ነው ያለችው። ጭራሽ ቀን በቀን ሀንዬን እየጠላቻት ነው። ሀንዬ ደግሞ አረ አሁንስ ምን ነው እናትነቱ ቀርቶብኝ ስራዬን በሰራሁኝ እንደ ሰራተኛ ባከበረችኝ ብላ በጣም ከፋት፣ በጣም ልቧ ተሰበረ። ጆሮ ጆሮዬ እንግዲህ ምግብ ገዝቶ መጥቶ እሺ፣ ወጣቱ እንዴት ነህ እያለ ጋሽኑላ ወይን ማስደመም ጀመረ። እንደ ምንድን ነው አይ ማለት ያወጣት ወጣት አይደለህ አንተ ልጅ ቀልዳሉ። ቆይ አንተ የት ነበርክ እስካሁን? ብለው ሲሉት፣ እንግዲህ እዚህ ተፍ ተፍ እያልኩ ነበረ። ለማንኛውም አሁን ምግቡን እንብላ እያሉ ምግቡን መብላት ጀመሩ። አንድዬ በጣም ተጨናንቃለች። በጣም ነው ልቧ የተሰበረው እና ለጆሮ እየተፈጠረውን ነገር በሙሉ ነገረችው። እና ምን ችግር አለው እምትከፍልልሽ አሰርሽ አይደለች እንዴ ብሎ ሲላት፣ እንዴ ተው እንጂ ጆሮ ጭራሽ እኮ አሁን ወደ ስምንት መቶ ሺህ ብር ገባ እና እንዴት አድርጋ ነው ይሄ ሁሉ የምትከፍልልኝ? ይሄን ራሱ ገና እኮ አልሰማችም። ምን አዎ፣ እኔ አላውቅም። ታቃለክ እኔ ግን ያልታደለ ሰው ታውቃለህ። እንዴ ለምን እንደዛ ትያለሽ? እኔ ማለት ያልታደልኩ ሰው ነኝ። ምን አዎ፣ እስኪ ተመልከተኝ አንዱን ተወጣሁት ትል አንዱን ከዛ ጆሮ፣ ሀንች አንቺ ሁሉንም ነገር በፈጣሪ ትወጨዋለች አንቺ ደግሞ የኔ እህት ነች፣ በጣም ጀግና ነች ብሎ ጆሮዬ እቅፍ አደረጋት። አንተ ባትኖር ምን ይውጠኝ ነበር ታውቃለህ? አንተኮ በህይወቴ ላይ በጣም ብዙ ነገር ነህ ብላ እቅፍ አደረገችው። ሀንዬም ምንም ቢሆን ጭንቀቷን እንኳ በጆሮ ደረት ውስጥ አፈና ይዘዋለች ሀንዬ ሃንዬ አይዞሽ በርቺ ታሸንፊያለሽ። እህና እርግብ ለወይዘሪት ባዩሽ ደውላ ደግሞ ዛሬ አንድ ሴትዮ መታለች ማለት እኔ አላቅም። ብቻ ግን እዚህ ቤት የእንግዳ ማዕት ሆኗል። እስኪ ንገሪኝ ፍንዳታ ነገር ነች። አዎ በጣም ፍንድድት ያለች ነገር ነች። እንደዛ ከሆነች አያትሽ ነች። ምን ጭራሽ ደግሞ ይቻያት አባት መጣለኝ ስል ደግሞ አያት በለው ጭራሽ ይሄ በጣም በስቶልኛል ማለት ነው ብላ አሁን እንግዲህ ቆይ አረ አያቴ በይ እንዴ! ጭራሽ አንቺ ፊትም አሁንም በስልክ ማያቴ ልበል እንዴ! ውያ ክስቴ አሁንስ ግራ ገባኝ እኮ በማለት ምግቡን መስራት ጀመረች። ሰላም ነይ ምግብ እንስራ ብላ ስትላት ምን ጭራሽ ሰራተኛይቱ አልመጣችም። ሰራተኛ የምትይው ሀናን ነው እንዴ? አዎና አልመጣችም እስካሁን። እንግዲህ ናይ እንስራ። አረ እኔ በፍጹም አላደርገውም ነገርኩሽ መስራት አለብን፣ መብላት አለብን። ቆይ እሷ ስትመጣ ለምን አትሰራም? የእሷን ስራ ለምንኛ እንሸፍናለን? አለች። ምን ችግር አለው? ሰርቶ መብላት እኮ ያስከብራል። ወይ ጉድ አረንዶችስ እህቴ እንዳትሆን እያለች ሰላምዬ ፈጣሪዋን እየተማጸነች ነው። ሰላም እውነት ለመናገር ምንም ደስ አላለቻትም። ምክንያቱም ይቺ ዝፍዝፍ አሁን እስካሁን ድረስ ተኝታለች አይደል? እያለች ማጉመት መት ጀምራ ነበረ ግን እርግብ ይሄንን ስድብ ሰምታለች። ምክንያቱም እንቅልፍ አልወሰዳትም ነበረ። እርግብ ቀስ ብላ እያዳመጠቻት ነበር። እናም እርግብ አያቷ ይህን ያያት ከገና እንደመጣች የኔ ሀሴት ምንም አልተቀየርሽም፣ ያችው ነሽ ብላ እቅፍ አድርጋ ሳም አድርጋት ነበር። ከዛም በኋላ ግራ በመጋባት ውስጥ ቆይ እኔ ግራ ገባኝ። አረ ቆይ ልናገር ስትል ሀኒዬን እንኳ በፍጹም እንድትናገራት ፍቃደኛ አልነበረችም። ከዛ ጉርበቷን ሳመች። እንዴት ምን አይነት አባት ቢያሳድግሽ ነው? ምን አይነት ቤተሰብ ቢያሳድግሽ ነው? እያለች ከዛ ሰላምንም እንኳ ማስወራት ጭራሽ አልቻለችም ነበረ። እና አሁን የሰላም አያት ሀኒቾን እንደ ልጇ ተቀብላታለች። በህፃንነቷን በማስታጠቢያ እጇን ታሳጥባት ነበር። ዛሬም ደግሞ ኧረ አንቺ ትቸገሪያለሽ እኔ ላስታጥብሽ አያቴ ብላ አስታጥባታለች፣ በትዝታ ብቻ። ግን የሀንዬ አያት በትክክል ሀንዬን አውቀዋታል። ወይዘሪት ሜላት ብቻ ናት ያላወቃቻት እንጂ አቮካዶ፣ አቮካዶ አልወድም ብላ በልጅነቷ እንዳኮረፈች እንዳኮረፈችና አሁን ደግሞ ጆሮ አቮካዶ ያስቀምጦላት ግን አቶ ኖላዊ የኔ ልጅ አቮካዶ አትወዴም ብሎት ነበረ። እሱም አይ በፍጹም እኔ እንዲበላ ነው እንጂ ሀኒቾ ለምንድን ነው አቮካዶ የማትበላው ብሎ ጆሮ አስቀምጦላት ነበር ሀንዬ። እንግዲህ አስደሳችሁ ዜና አያቷና አባቷ ሀንዬ እንደሆነች እንዲሁም ደግሞ አሁን ሰላምዬ ሀንዬ እህቷ እንድትሆን ነው እንጂ እርግብ በፍጹም እህቷ እንድትሆን አልፈለገችም። ስለዚህ ፉክክሩም እዚህ ጋ ነው። እኔ እውነትን ይዤ ነው አልፈራሹም እኮ ብዬሻለሁ። ርግብ ለምንድን ነው እንደዚህ የምትይው? ምናልባት አንቺ መረጃ ይዘሽ ይሆናል። እኔ ግን እውነትን ይዤ ነው። አሁን ህክም መድሃእንቱን ምርመራው እስከሚመጣ ድረስ ዝም ብትይኝ አይሻልም? ስራ የምሰራበት ብትልም እንኳ ትሰምኛለሽ። እቤት ይመተሽ መሞላቀቅና እንደዚህ መናገር አይጠበቅብሽም። ምን እንደፈለግሽ አላቅም። ወይዘሪት ሜላትና እናቷ ተይ ሃን ይ ያንቺ ልጅ ናት። ቆይ ለምንድነው ልብሽን የማታዳምጪው? ለምንድነው በስሜት የምትነጂው? ለምንስ ነው እንደዚህ ችኩል የሆንሽው? ብትላትም እንኳ አይ አንቺም እንደ ልጆቼ እንደ ምላሴና እንደ ሰላም አታላሻለይ ማለት ነው። ጭራሽ አሁንማ መስፍንም ተጨምሮልኛል። ድንገት እየመጣችው ሰርፕራይዝ እያደረጋችሁኝ፣ እባካችሁ ስቃዬን አታብዙት። እኔ ልጄን አግኝቻለሁ ከ16 ዓመት በኋላ። ስለዚህ ከልጄ ጋር ልደሰትበት፣ እባካችሁ ተውኝ ብላ በጣም እየተናደደች ነው። ይህን የማያት በቃ ይቺ ሴትዮ ልክ እንደ ድሮ ናት፣ ልትቀየርም አልቻለችም ማለት ነው። ይህን የማያት በቃ ግራ ገብቷት እንግዲህ ፈጣሪ ሁሉንም ነገር ያውቃል ብላለች ሀንዬ። እንግዲህ ድል ለሀኒቾ ማለት ይጠበቅብናል። ሀኒቾ ማሸነፍ አለባት። የሀንዬ አባት እንግዲህ እውነት የተሳሳተ መድኃኒት እየሰጡት ነው መሰለኝ። ቀን በቀን እያመመኝ ነው መቀመጫያን እያሉ በጣም ያሳዝናሉ። ጆሮ ጆሮ ሀንዬ እንደዚህ በመሆኗ በጣም ነው ደስ ያለው፣ ምክንያቱም በቃ እሱን እየወደደችው ስለሆነ ብቻ፣ ግን ለየት ያለ ስሜት እየተሰማው በጣም ደስተኛ ሆኗል።